ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እንግዲህ ሃይሚ እና የሃይሚ ጓደኛዋ ትላንትና ማታ ኢንስታግራም ላይ ተለቆ ነበረ። እንግዲህ በዚህ ሰሞን ውስጥ እየሌለ ነው እየሌለ ነው በሉ ከመኪናዋ እየተሸራሸሩ ነው ማለት ነውና ደስታ በደስታ ነው። ይህን ደስታ ደግሞ እግዚአብሔር ያዘልቅላቸው ነው ብዬ ነው ማስቦ ሆነ። ይህ ደግሞ እንደምታው ፍጽ ነው፣ ፍጽ ይመስለኛል። እንግዲህ አሁን እነሱም ደግሞ በቅርቡ መኪና ይዞ እንደሚመጡ ለሙሉ ተስፋ ነኝ። የወታጀራ ልጆች በእርግጥ በተራ በተራ ነው የሚሰሩት፣ ነገራችን ላይ አንዱ ካደርገ አንዱም ካደረገ አንዱም ይተጋገዛለ ይመስለኛል። እና ደስ ይላል። እንግዲህ እየተሸረሸሩ ነው። ዛሬም ደግሞ ሃይሚዬ ትናንትና ሰፕራይዝ ማለት ልጁ አብሮ ነበረ። ፍጽ ድማ ነው ነበረ እሱ ጋር ቪዲዮ ተፖስተዋል ማታ እንግዲህ የራት ግብዣ አድርጎላቸው ይመስለኛል። እንዳያችሁ ልብሱ የትላንትና በለበሱ ነው እና ግን ትላንትና በለበሱ ነው ግን ደግሞ ሀይሚዬ አላቅም ልብሳቸው አልቀየሩም ይሁን አላቅም ማለት ጸጉሯን ደግሞ ተሰርታለች እንደ ትላንትናዋ አይደለም እና እንግዲህ ዛሬ ነው ይመስለኛል፣ ዛሬ ጠርቶ ጠርቶ ምሳ ግብዣ አድርጎላቸው ይመስለኛል። ማታ እንግዲህ በስሙ ግን አውቀዋለሁ ግን ጠፋብኝ፣ ከምር ማለት ነው። እና ከሱ ጋር ማታ ይመጣሉናል ማለት ነው። በእነሱ ቤት ናቸው አሁን። አይሜ ደግሞ ከጎደኛ ዋጋ ነበረች፣ ትናንትና ማታ ነው ይህንን ነገር የተወሰደችው፣ ግን አይቸው ነበረ እና ይሄን ይመስላል እንግዲህ ሽብረት በቅ ብሎልን እየበጥሉ ነው። በዚህ ሰሞን ውስጥ በቃ ኢትዮጵያን እየተቆጣጠሩ ያሉት እንግዲህ የቦታቴራ ልጆች በቀድመ ልዩ ነው በልዩ እደገም ዛሬ እደገም በቀን በቀን ነው እንጂ ራስደርታ ያስደርግን የሃይሚና የቡሩኬ ፋሚሊዎች እንግዲህ ከጠሰላችሁ ከንደሰላችሁ ሃይሚን እንግዲህ የሌላ ናበቃ የሌላ የለለ ማለት ነው። ደስታ ወደር የሌለው ነውና፣ ደስ ይላል። ከምር ደስ ይላል። ማታ ደግሞ እንጠብቃለን። በማን ቤት ለባላችሁ ልጅ ጣፋ ፍፄ ነው ፍ ደግሞ ደሞ የሚመስልኝ ፍፄ ይሄን አይደለም፣ ያ ልጅ ነው እንግዲህ አንድ ቀን ምግብ አብሮ የሰሩት። እንደውም እሱ ቤት ትናንትና አብሮ ነበረ። በሱ ቤት ነው ማታም የመጡት ማለት ነው። ስለዚህ ጠብቁ ጠብቁ እንጠብቃለን። እንግዲህ ደስታ ደስታ ነው። እሩትዬና አብርሽም ዛሬ እንዳያችሁት፣ ትላንትና በጣም ነው አዘንኩ ከምር ማለት ነው የኢሳይቅ ስቀርበት በቃ የእሱ ቢዛ ስቀረው በጣም ነው አዘንኩት ከምር ስነግራቸው ማለት ነው። እንደውም በጣም ነበረ ጓጓ። አንደኛ ነገር ጥሩ ልጅ ነው ከምር ማለት ነው። እና የወንድሜና የኢቴል ላይ ብገኝ ደስ ላይ ሚባለ ደስ ይለኛል ነበረ። ነገር ግን አልተሳካም ብለዋል። ግን በጣም ነው የተናደደ ዛሬ ራስ እስከ እግር ላይ የፈሰተ ነገር ይሆን የሚያደርግ ነገር ነው። እና አንዳንድ ጊዜ የሆነ ነገር አቅዳችሁ ደግሞ ብራችሁን አውጥታችሁ እንደዚህ ሲሆንባችሁ ከጓደኞቹ ጋር ያቀደች ቦታ ሳትሄዱ ስትቀሩ ያናድዳል ከምርና እኔ በጣም ነው አዘንኩድ ማታ ማለት ነው። ጽጌ ሁሉ እያለቀሰች ነበረ። እንግዲህ አልተሳካም። ዛሬ ደግሞ እነሱ ዱባይ እንደሚገቡ ነው እና ምንም ነገር እስካሁን አልተቦሰተም። ይህም ማለት ግማሾቹ መቶላቸው፣ ግማሾቹ አልመጡም አሉ። አሁን ቢዛ እናንተ በጣም ችግር ላይ ነው መሰለኝ። አንዳንድ ጊዜ ከቦሌ ራሱ በቃ አየር ማረፋ ገብቶ የሚመለሱ አሉ። አንዳንድ ጊዜ ደግሞ በቃ እንደዚሁ ደግሞ የሚቃጠልባቸው አለው ማለት ነው። ይህንን ሁሉ ብር ደግሞ አውጥቶ አውጥቶ እንደዚህ ሲሆንባቸው በጣም ነው የሚያዛዝ ነው ከምር ማለት ነው እና እነሱ ቀሩ እንግዲህ ቡሩኬና ሃይሚ የሚመጡም አይመስለኝም። በቅርቡ ሳምንት ራሱ ሞልቷቸዋል ከዱባይ ከሄዱ እነሱ ግን የሚመጡ አይመስለኝም፣ እና ቢመጡ ደስ ነው ሚላ ሃይሚን ባትቀረው ማነት ስሙ ከሩታየ ጎን ብትሆን ደስ ይላል። እንግዲህ እነዚህ አራቱ ጥንዶች የሌለ ሆኖልናል አዲስ አበባ ውስጥ በቃ ያዘልቅላቸው። እንግዲህ ቀኛውን አድቅላቸው፣ ከምሬን ነው እኔ በጣም ደስ ብሎኛል። እንግዲህ እና ሩቲና ብርሽን እየጠበቅን ነበር እስካሁን ድረስ ምንም የተበላሸ ነገር የለም። እንግዲህ እንደ እኔ እንዳየሁት መቼም ዛሬ እንደምገቡ ነው ወይ ማታ ይመስላል ይመስልኛል የምገቡ እና እንግዲህ እንጠብቃለን ለማንኛውም ቤተሰቦቻችን